ጉዳይ ነው። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ስለሆነ አለመሞት ይችላል። አካላዊ ሞት፣ አዎ አለመሞት ይችላል። አጢያት ካላደረክ ሞት ለምት፣ ሞት፣ አካላዊ ሞት፣ አጢያት ካላደረክ አካላዊ ሞት፣ አጢያት ባታደርግ አትሞትም። ታዛለህ እኮ፣ ታዛለህ እኮ፣ አጢያት ካላደረክ ለምን ትሞታለህ? እኮ አሁን አንተ በምድር ላይ አጢያት የማያደርግ ሰው፣ አሁን ለምሳሌ ህጻናት ሆነው የሚሞቱ ሰዎች አጢያት አድርገው ነው እኮ ያኛው ይኸው እኔ እያልኩ ያለሁት ላስረዳ ከመጀመሪያ ጀምሮ ስለ ህፃናት ከጠየቀኝ ማለት ነው በመጀመሪያ አዳም አልታዘዘም አዳም ስላልታዘዘ እግዚአብሔር ደግሞ አጥያት ሁሉ ኔቸር ነው አይደለም ያልከኝ ነርቸር ነው አልከኝ እኮ አጥያት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ ተስማማም በዚህ አጥያት እኮ አጥያት የሚባል ነገር ከኔ ጋር የሚያያዝ ነገር አይደለም እኔ ማነው ራሴ የማመጣው ነገር ነው በጄኔቲካል አይደለም ራሱ ኔቸር ሳይሆን ነርቸር ነው አልከኝ ተስማማ እንደ ኢስላም ከዛ ከሆነ በኋላ ቆይ እንትን በለኝ አጢያት ባሰራ አትሞትም አልክ። አንድ ሰው አጥያት ባይሰራ አይሞትም አልክ አይደለ? አንድ ህፃን ልጅ ሲሞት ለምንድን ነው የሚሞተው? አጥያት ሰርቶ ነው? እግዚአብሔር ከመጀመሪያ ጀምሮ ሁሉም ላይ ሞትን ስለፈረደ እኮ። እንደዛ ከሆነ ነርቸር ነዋ። ስለዚህ ሞት ኔቸር ነዋ ማለት ነው። እንደዛ ከሆነ ነርቸር አይደለም ኔቸር ሆነ፣ አይደለም ኃጢአትን ያደርጋሉ። በቃ አጥያት አለ ተኳት አላደረገም። አጢአት የማድረግና ያለማድረግ እኮ የምርጫ ጉዳይ ነው ብለኛል። እግዚአብሔር ስለፈረደ አይደለም እኮ ፍርድ ነው ነው ቀድሞ የመጣው እያልኩ እግዚአብሔርማ ከፈረደማ በእኛ ጄኔቲካሊ የሚመጣ ነገር ነው ፈልገን አይደለም። ያለ ምርጫችን የምንጠየቅበትን ነገር የለም፣ የምንቀጣበትን ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አደለም ኔቸርም አደለም ው እ ያልኩ ያለው ነርቸር ነው አልከኝ እኮ አሁን ተስማማ። አጥያት ነርቸር ነው ወይስ ኔቸር ነው ስል ምንድን ነው ያልከኝ ቅድም? ነርቸር ነው ያልኩት። ስለዚህ ነርቸር ሜታፊዚካል ነው ኦንቶሎጂካል ነው ሜታፊዚካል ነው። ሜታፊዚካል ከሆኑ ታዲያ አንተና የምትጠየቀው እኮ አንተ አለማድረግም ማድረግም ትችላለህ። አጥያት ማለት ሲጀመር ኢላማ ተሰጥቶ ኢላማ መሳት ነው ወይስ አይደለም? ኢላማ ስታደርግ ነው። አንድ ህፃን ልጅ አጥያትን የመስራት ዝንባሌ የህፃኑ ነው፣ አብሮት ይወለዳል። አብሮ ተወልዶት አይደለም፣ ነገር ግን ፍርድ ቀድሞ ስለመጣ ነው ከማድረጉ በፊት እግዚአብሔር ከር አይልም አለዛ አይልም። ቢብሊካ ኤቪደንስ አንድ ሳን ልጅ አብሮ ፍርድ የሚባለው ነገር ተጽዕኖ ስራ ኔቸር ነው ነርቸር አይሆንም። ለምሳሌ አዳም ቀድሞ እንደሚወቅ ያርቃል ነው ፎርኖሌጅ አለው ነው እግዚአብሔር ነው። ፎርኖሌጅ ሌላ ጉዳይ ነው። ፕሬዲስቲኔሽንም አለ አይደለም። ጥያቄው አንድ ሳን ልጅ አንድ ህጻን ልጅ አጢአት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ አጢአት ኔቸር ሳይሆን ነርቸር ከሆነ አጢአት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ አንድ ህጻን ልጅ ህጻኑ ነው ቢሞት፣ እናትና አባቱ በእናቱ ማዕፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት ያ ህጻን ልጅ ሲሞት የሚሞተው በአጢአቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው? እኔ እንዴት እንደመስል በአጭሩ እያልኩ ያለሁት ብቻ ፍርድ ስለተወሰደበት ነው። ሰው ላይ ተመልከት፣ አየህ፣ እንደዛ ነው። አሁን ቀን ስንጓይ ምንድን ያድከው ሶስቱ ነሳያን የሚባሉ ታስታውሳቸዋለህ አይደል? አስራ ስድስተኛ ክፍለ ዘመን ላይ የነበሩ አስራስድስት አስራአምስት ሰላሳ ሰባት እነሱ አስራአምስት ሰላሳ ሰባት ላይ የነበሩት እነሱ አሁን በእንትን አጢአት ውርስ ነው ብለው አያምኑ። አጢአት እንደ ክርስቶስን ቤዛ የመሳት ከፍሏል ብለው አያምኑ። እንደ ማንኛውም ሰው ሰማት ነው የሆነው የሚያምኑ ከእናንተ ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ እናንተ ጋር ትምህርት ጋር የሚገናኝ ትምህርት የላቸውም። ከድነት ጋር ስለማይገና ይሄ ብዙም ልዩነት አይደለም። ሁሉም ሳይ ስለዚህ እንደዛ ከሆነ እንደዛ ነው የምልህ። አሁን በኢስላም አስተምሮት ከመጣ አጢአት ማለት ምን ማለት ነው ስንል አጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። አጢአት አጢአት የሚሰኘው ነገር ካወቅክበት ጊዜ ጀምሮ ነው። በሱረቱ አል አሕዛብ ምዕራፍ 33 ቁጥር አምስትና ስድስት ላይ ሳታውቁ በምትሰሩት ነገር አጢአት አይሆንባችሁም። ልባችሁ አውቀው በሰሩባቸው ነገር አጥያት ይሆንባችኋል። ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ አላህ ያዘዘ መልካም ነገር ደግሞ ሳታድርግ ስትቀር አጥያት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው አጥያት የሚባለው ነገር ማለት ነው። ማድረግም አለማድረግም ትችላለ። ሞት የሚባለው ነገር ደግሞ ተፈጥራዊ ነው። በእኛ በኢስላም አካላዊ ሞት ማለት ነው። በተፈጥራዊ የተቀመጠ ነገር ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 3 ሁለት ላይ ምንድነው የሚለው የትኛው ሰራችሁ የአማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አደምና ሀዋ ከመምጣታቸው በፊት እራሱ ነበረ። እራሱ ለምሳሌ ሞት የሚባለው ነገር እናንተ፣ አካላዊ ሞት የሚባለው ነገር ማነው ያመጣው? በአዳም እንስሳት፣ ለምንድን ነው የሚሞቱት? ከእሱ የተነሳ ምድር ስትረገም ሞትን ያካትታል እርግማኑ። እርግማን የበረከ ተቃራኒ አደል እንዴ? ስለዚህ በረከትና ህይወት አንድ ነው። በባይብል ውስጥ በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ? ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። ሞት የበረከት ተቃራኒ ማለት ነው አይደል። የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ። ምድር ከአንተ የተነሳ የተረገመች ትሆናለች ሲል፣ እርግማን ሲል ስለ በረከት መታጣት ነው የሚያወራው ወይስ ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም፣ የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ በአዳም የተነሳ ይሞታሉ የሚለውን ኬስ ነው ማስረጃ ማግኘት የሚቻለው። በእርግጥ እንስሳት ይሞታሉ አይሞቱም ያንን አላውቅም እኮ። ታዲያ እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? እኔ አላውቅም እኮ። ታዲያ ተመልከተው፣ እጽዋት ህይወት አላቸው፣ ይሞታሉ። ሌላው ቢቀርቶ አደም ና ህዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ አደለ? ባልና ሚስቶች ሲሆኑ ብዙ ተባዙ ተብሏል አደለ? ልጁ ማደግ ይችላል ማደግ ይችላል ህፃኖ ነው የሚያድግ ነገር ነው ወይስ ዝም ብሎ የሰላሳ ዓመት የአስራ አምስት ዓመት ምናምን ነው የሚፈጠሩት ልጆች እድገት የሚባል አለም አልተገለጸ እንጂ ኒው ሴል ከአምሳ ሲሆን ከሁሉ ሴል ዴዳውት ነው የሚያደርገው ሴል ራሱ በመተካካት ነው ራሱ የምታድገው አንተ አንተ የሆነ ነገር አዎ ሴል ቲሹ ኦርጋን ሲስተም ኦርጋኒዝም ኢንፋንሲ ላተንሲ አዶለንስ የሚባሉ ስቴፖችን የተለያየ ነገር አንተ ያልከው አሮጌ ሴል ሲሞት እና አዲሱ ሴል ሲተካ ነው አይደል? በባዮሎጂ ተካው ሲሆን ይሄ እርገጠ እርገጠ በአዳም የተነሳ የመጣው ማለት ነው። እሱም በአዳም አታይ ተነሳ የመጣው እኔ ያን አልተናገርኩም። ስለዚህ ሞት የሚባለው ነገር ተፈጥሯዊ ነው። በእኛ አሁን ሞት የሚባለው ነገር ሶስት አይነት ሞት አለ። ኢቭን በባይብል ተመለከት። እንግዲህ አንደኛው የመጀመሪያው አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ከሞለኪውል ኮምፖስት ያደረገ አካላችን እንዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ ሶስት ቁጥር አንድ ላይ ከፀሐይ በታች ለሚደረገው ነገር ሁሉ ጊዜ ያለው አለ፣ ለመወለድ ጊዜ አለው፣ ለመሞት ጊዜ ያለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር አስራ አንድ ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው አለ። ቁጥር አስራ ዘጠኝ ላይ ደግሞ የሰውና የእንስሳ ዕድል ፈንታ አንድ ነው፣ ሁሉ ከአፈር ነው ወደ አፈር ይመለሳለዋል። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለ መሞትም ትችላለህ። ትንቢተ ስኬል ምዕራፍ አስራ ስምንት ከቁጥር አስራ ሰባት እስከ ሀያ አንድ ላይ አጢአትን የምትሰራ ነፍስ እሷ ትሞታለች አለ። ማትሰራ ነፍስ ደግሞ ምን ትላለች አለ ምን ትላለች አለ ሮይነ ማትሰራ ነፍስ በህይወት ትኖራለች አይደል? ያዕቆብ አንድ አስራ ሁለት ላይ ደግሞ እያንዳንዱ በራሱ ምኞ ሲሳብና ሲታለል ምኞ ጸንሳ ምንን ትወላለች አለ ኃጢአት ካደገች በኋላ ምን ትወልዳለች አለ። ዘፍጥረት ሁለት አስራ ሰባት ላይ አዳም አትብላ አለ። በበላ ቀን ምን ትላለ? ሞት የሚለው ነገር ብሬስቱ ላይ የለም፣ እንግሊዝኛ ላይ የለም። አማርኛ ላይ የተጨመረው በበላ ቀን ትሞታለህ። የሞተው ሞት ምን አይነት አካላዊ ነው ወይስ መንፈሳዊ ሞት ነው? መንፈሳዊ ሞት ነው ማለት ነው። መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ ከኛ ጋር ኤፌሶን ምዕራፍ ሁለት ላይ በበደላችንና በአጢአታችን ሙታን ነበር እንዲል ለ እንደ መንፈሳዊ ሞት ካልሆነ ምንድን ነው? አካላዊ ሞት ነው እኮ ሞት በአጢአት የምሰራ ና ሰሳት ትሞታለች አለ። ማልሰራ ምስ ደግሞ በህይወት እኖራለች አለ። ለምሳሌ አባቴን ሉቃ ዘጠኝ ስልሳ ላይ አባቴን ቀብሬ ልምጣ አለው። ሙታኖችን ሙታኖች ይቆሯቸዋል አለ። ስለምንድን ነው የሚያወራው? ስለ አካላዊ ነው? ስለ መንፈሳዊ ሞት ነው? ከዚህ ጋር ገናኘ ሲጀምር አባቴን ቀብሬ፣ ሙታንን ሙታን ይቆሯቸዋል። ሙታን የሚላቸው እነማንን? ቀባሪዎቹ ቀባሪዎቹን ለምንድን ነው ሙታን ያላቸው? የሚሞቱት ሰዎች ነው አይደለም። ሙታንን ሙታኖቹ ይቅበሯቸዋል። ምን ማለቱ ነው እኮ እዛው ያሉ ሰዎች እነርሱ ይቀበሉ ያላእኮ ማይከተለኝ ማይከተለኝ ሙታን ነው እያላለን እንዴ፣ እኮ ታዲያ ኛው መንፈሳዊ ሞት ምን እንዴት ትላለህ እኮ እነሱ ራ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፕሪቹዋሌስ ማለት እኮ ፊገራትስ ቢላስትራቲቭ ማለት ነው፣ ሲምቦሊካል እና አርጎሪካል ማለት ነው። እነዛ ሰዎች ከመጀመሪያ ጀምሮ ሙታን ናቸው ህይወት የላቸው ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁ እንትነው ከኦፕሽን አለ፣ ኦፕሽን አለ። ሁለተኛ ሞት አንዴ ከተገባ አይወጣም፣ አልተከተሉትም እሱ ሁለተኛ ሞት የሚባለው ነገር። ሶስተኛው ሞት ሶስተኛ ነው ሞት በሶስት ይከፈላል ብዬ አለው። ያኛው ኢተርናል ሊዝ የሚባለው ነው ዘላለማዊ ሞት፣ የዘላለም ህይወት ተቃራኒ ሆነው የመጣው ነው ራይ ሀያ አንድ ራይ ሁለት ስምንት ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመልጣ በሶስት አይነት መልኩ ያስቀምጠዋል አንደኛው አካላዊ ሞት የሚባል ነገር አለ ተፈጥሯዊ ነው ሁለተኛ ነገር ደግሞ ካፊሮችን ኩፋሮችን ሙታን ይላቸዋል ደንቆሮች ይላቸዋል እውሮች ይላቸዋል ሙታን ይላቸዋል ሶስተኛ ደግሞ የጀሃነም ውስጥ ያለውን ስቃይ ቶርመንቱን ምን ያደርገዋል ቁርአን ሞት ከየሰፍራው ይመጣባቸዋል እነሱ ግን የሚሞቱ አይደሉም እያለ ይናገራል ሱረቱ ዱኻን ምዕራፍ አርባ አራት ላይ ስለዚህ ሞት የሚለው ነገር ወደ ሌላ እንዳሄድብኝ ቀጥል። አይ ሞት የሚለውን ነገር እንደትረዳው ነው የፈለግኩት። እና አጢአትና ሞት የሚባለ ነገር ኮንሴፕቱ ከብዙ በጥቂቱ ይሄን ይመስላለን ማለት ፈልግ ነው። አጢአትና ሞት ላይ መነጋገር እንችላለን፣ መቀጠል ከፈለግ። ያ እያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሞት ተደርጎ ነው፣ በእስልምና በተፈጥሮ እራሱ ሟች ሆኖ ነው፣ ሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ፣ ፍርድ አይደለም ወይስ አይደለም አዳም በበላ ቀን ከገነት ትወጣለን ያለው ወይስ ሞትን ትሞታለን ያለው? በዳዋንተ ትምህርት በገነት በገነት ውስጥ እያለ ምንድን ነው ያለው? አትብላ አለው። ከበላ ሞትን ትሞታለ አለው። ሴጣን መጣ አደለ በእባብ ተመስሎ፣ ዘብጠርት ላይ ሶስት ነገር አቀረበላቸው። ብትበሉ አይኖቻቸው ምን ይላል አላቸው፣ ይከፈታል አላቸው። ያቀረበላቸው እንደ አማልክት ደግሞ መልካምና ክፉን ታውቃላቸዋል። አማልክት የተባሉት መላእክት ናቸው። ከዛ በኋላ ደግሞ አትሞቱም ማለት ነው። አማልክት ግሪክ ሰብቶ ጀንት ላይ ቴዎዊ ነው የሚለው እንግዜኛ ላይ ጋድስ ነው የሚለው ደግሞ አማልክት ነው የሚለው አማርኛው ነው። እግዚአብሔር ያስቀምጠው ዘብጥረ ሶስት አምስት ላይ የታርገም ላይ ደግሞ መላእክት ይለዋል። እንደ መላእክት መልካምና ክፉን ስለምታውቁ ነው ይለዋል። ታርገም የሆና ታላይ። እሺ ቀጥል እሺ እና ሶስት ነገር አቀረበላቸው ከዛ በኋላ ልክ ሲበሉ ሴጣን ባለው መሰረት አይኖቻቸው ምን አለ ይላል፣ አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ አይደል መልካምና ክፉን ለማው ሶስተኛው ነው የሚቀራቸው የነበሩት ሶስተኛው ምንድነው? የህይወት ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? ዘፍጥረት ሶስት ሀያ ሁለት ላይ ከገነት አወጣቸው። ለምንድን ነው ያስወጣቸው? እግዚአብሔር ህይወት እንዳይኖር እኮ፣ ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አክብሌ የተባሉት ዛፍ ስለበሉ ነው ያስወጣቸው? እጁን ዘርግቶ እንዳይበላ ነው እንዳይበላ ነው። ተመልከት፣ አሁን ሴጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ እነዚህ ሰዎች፣ የህይወትን ዛፍ ሊበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ፣ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው? መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ? ይህ መዋቲነት በውስጣቸው ከነበረ ምን ምን ያጓጓቸዋል? እንደዛ ከሆነታ አደለም፣ ስትበሉ ትሞታላችሁ ያለው እኮ እሱ ነው እኮ ምልኮ። እዚያም በበላችሁ ቀን ትሞታላችሁ ያላቸው ስፕሪቹዋል ዴዝ ነው። አዳምን ስንት አመት ነው የኖረው? አይገልጽማ መጽሐፉ። እንደዛ ስፕሪቹዋል ዝ እንዳለ ስፕሪቹዋል መሆኑማ፣ በበላ ቀን ይላላ በበሉት ቀን አልሞቱማ። እነሱ በበሉት ቀንማ ያልሞትማ ብዙ ተባዙ ስለተባሉ ነው ከመጀመሪያው ጀምሮ እንዴት እንዴ? የት ነበሩ ያኔ ሲበሉ፣ በቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው። የት ነበረ? በበሉ ቀን ታድያ መች ሞቱ? ዚያን እዛ ውስጥ እያሉ ህግ ከመጀመሩ እግዚአብሔር በበላችሁ ቀን ነዋ የሚለው። የዛን ቀን ውስጥ በበሉ ቀን አልሞቱም። ዘጠኝ መቶ ሰላሳ ዓመት ኖሯል አዳም ነው። ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዚያ ነው ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓ ሴጣን ያላቸው ነው አጥና ችግር የለው። አጢአትና ሞት የሚባለው ነገር በግልጽ የተቀመጠው ነገር በኢስላም አስተምሮት ነው። አሁን በኢስላም አስተምሮት ሲያመጣ ኢብሊስ መጥቶ ሲያታልላቸው ያታልላቸው ምንድነው ለዘላለም እንድትኖሩ ነው ያላቸው። ለዘላለም እንደ መላይካዎች ዘውታሪዎች እንድትሆኑ የመዘውተሪያ ዛፍ አለ ይህን ብትበሉ አላቸው። እነሱ በተፈጥሯቸው ስም የመሞት ባህሪ ስለነበራቸው ያለመሞትን ነገር ፈለጉ እና ግን እንዳላቸው ሸወዳቸው። አባቤል ባይብል ምን አልከኝ? ስለዚህ እውነቱ ነው የነገራቸው እያልክ እኮ ነው ሴጣን ለሔዋን እናላዳል ለእንትን የባይብሉንማ ምንም እኮ የተሳሳተው ነገር የለም በተባለው መሰረት ሶስተኛው ላይ እግዚአብሔር ቶሎ ብሎ ፈርቶ አስወጣው እንጂ ዛፉን ከበሉ በቃ እንትን ያለው አትሞቱም እንዳላቸው አይሞቱም ነበር እነሱ ሴጣን ምንም ትል ግን። በቁርአን ላይ ስትመጣ ግን ጓጉቶ የነበረበትን ዛፍ ሊበሉ ሲመጡ በሉት ሲበሉት ግን እንትን የሚላቸው ዛፍ ሆኖ አላገኙትም። ዘውታሪነት የሚያደርጋቸው እና ዋሻቸው ይህንን ነው። ምንምንረድማል አሁን። ስለዚህ እሺ በገነት እንደዛው ቢቆዩ ያንን የህይወት ዛፍ እየበሉ ለዘላለም ይኖራሉ። በእኛ ትምህርት ለምሳሌ ብትመለከተው አዳም አጢያትም ሰራም አልሰራም ከጀነት መውጣቱ አይቀርም ራሱ። ማለት ዛፉን በመብላቱ የሚደረገው ነገር ምንድነው ስትል ሱረቱ በቀራ ምዕራፍ ሁለት ቁጥር 36 ላይ ይህን ዛፍ አትብሉ አላቸው። ብትበሉ ምንትሆን አላቸው አላቸው እስቲ የሚጽፍልኝ ያጀማ አትብሎ አላቸው። ብትበሉ ዚችን ጻፍ አትቀረቡ አላቸው ከምን ትሆናላችሁ ትቀርቡ አላቸው፣ ከበደለኞቹ ትሆናላችሁ ነው ያላቸው። ስለዚህ በደለኞች የተዘጋጀ ጀሀነም አለ እዛ ይገቡ ነበረ። ከዛ በኋላ ወዲያውኑ ምንድን ነው ያደረጉት እነሱ ንስሐ ገቡ። በአትምረም ምን እንሆናለን አሉ፣ ከሳሪዎቹ እንሆናለን አሉ። ስለዚህ ወደፊት የሚከስሩት ነገር ምንም ነገር አይኖርም። ወደ በጀሃነም እንትን የሚሉት ነገር የለም። ግን አዳም አጥያትም ሰራም አልሰራም ጀነት ለጊዜው የተቀመጠበት ቦታ ነው። ሙሳና አደም ሲከራከሩ ምንድን ነው ያለው ታስታውስ እንደሆነ በሐዲስ ላይ አንተ እኮ አለው እኮ አስጨነከን አለው፣ ከጀነት አወጣህን አለው። ከዛ ትክክል አልነበረም ፕሬሚሱ የሰራው ሙሳ። ከዛ በኋላ ምን አለው አላህ ከመፈጠሬ ከአርባ ዓመት በፊት በቀደረብኝ ነገር እንዴት ተወቅሰኛለህ አለ። አደም ከመፈጠሩ ከአርባ ዓመት በፊት አላ ለመላእክት ምንድን ነው ያላቸው? ሱረቱ በቀራ መራፍ ሁለት ቁጥር ሰላሳ ላይ ረይነ ምንድን ነው ያላቸው ያላቸው ምንድን ነው እኔ በምድር ላይ መተክን አድራጊ ነኝ ያለ መተካካትን ኸሊፋ የሚባል ነገር አንደኛው አንደኛው ሲሚ በመተካካትን አድርጋለሁ አለ። ሞትንና ህይወትን ያደረገው ራሱ አምላክ ነው። ያንን ለመላእክት ነግሯቸዋል። ስለዚህ ከጀነት የወጣው ኦረዲ ከጀነት እንደሚወጣ አስቀድሞ አላ ወስኖበታል። አዳም ኃጢያትም ሰራም አሰራም መውጣቱ አይቀርም ነበር። ግልጽ ነው ግልጽ ነው። ግን ለምን ማስወጣቱ ነው የፈለጉ? ምኑ ነ ለጊዜው ነው። ከምንድን ነው የፈጠረው? ካፈራህዋንን ከምንድን የፈጠራት ለምን ካፈራ አልፈጠራትም እሷል ለምን አልፈጠራትም ነው ስፔኩሌሽን ነው እይስጠኝ ያለው ነው ለምንድን ነው አፈራ በጃቸው አይደለም የሚለው ከአፈራ በጃቸው ይላል የቱ ነው የሚለው አሁን አባሪ ስራ ሰባት ላይ ከአንድ አፈራ አበጃቸው ይላል አራይልም እንደዚህ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው። ከአንድ ፈጠረ ማለት ከአዳም ሁላችንም እንደፈጠረ ነው የሚናገረ ነው የማቅ ከአንድ ፈጠረ ነው የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው አስራ ሰባት ሀያ አራት ላይ እያንዳንዱ እየመረመሩ ያገኙት እንደሆነ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው እንጂ አዋን ከአፈር ፈጠረ አይለም። ቀጥል ቀጥል አሁን ያለው የመጀመሪያ ድመት ታውቃለህ? የመጀመሪያው ድመት ከየት ነው የተፈጠረው? ከአፈር ነው ወይስ ከምንድን ነው የተፈጠረው? የመጀመሪያው ድመት አላቅም፣ አልተነገርም። ሚስቱ ውስጥ ከምንድን ነው የተፈጠረችው? እሺ አዳም እንብርት አለው የለውም? አዳም አለው እንጂ አምሪካ ኮርድ አለው። ይሄ የተተበተበበት ከእናት ወደ እንትን የተቀበለበት ምግብ አለው። እናት አለው የለውም እና ምርት አለ ወይስ የለውም? እኮ ይህን ላይ ያመጣው ለምንድን ነው? እንደዛ ነው የጠየቀኝ። ልክ ምንድን ነው አላህ ለምንድን ነው ይህን የሚያደርገው አይባልም። ማድረግ የሚፈልገውን ነገር ያደርገው። ሃሳቡ መረዳት ፈልጌ ይኮኑእለማ አሁን አንዳንድ ጊዜ እንትና ራሁንሻ መግለሶ ይዘነ እና ይሄ ምንድናል ቀደር ሸርዒና ከዊኒ የሚባል አለ ከዊኒ በእኛ በኢስላም ማለት ነው። ኮዞዋል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም ይባላል። እናንተ ጋም አላለን። ኮዞዋል ዲተርሚኒዝም ምን አላ? ኮዞዋል ዲተርሚኒዝም ማለት የመንስያዊ ተወስኖት የሚባል ነገር አለ። አንተ የአንተ ምርጫ የሌለበት አንተ ማትጠየቅበት ነገር አለ። ወንድና ሴት መሆን፣ አጭር ረጅም፣ አዳም ከጀነት መውጣት የመሳሰሉ ነገር የአንተ ምርጫ አይደለም። ራሱ አጭር ረጅም ምናምን፣ በዚህ ዘመን መፈጠር ምናምን ኮዞዋል ዲተርሚኒዝም ይባላል ወይም ደግሞ በእኛ ቀደር ሸር ይባላል። ማን ነው ከዊን ይባላል። እንደገና ደግሞ የቴዎሎጂካል ዲተርሚኒዝም አለ። እሱ ደግሞ ያንተ ምርጫ አለበት አላ ለአንተ የሰጠ ለምሳሌ፣ ጀነትና ጀሀነም የሚባሉ ነገሮች፣ ማመፅ፣ መታዘዝ፣ እምቢ ማለት፣ እሺ ማለት፣ መቀበል፣ ሪኝ አልኳት ማለት ና የመሳሰሉት። እሱ ልክ በእኔ እንትን አይደለም የሚወስኑ። ለዛሬ ይብቃ ወይስ እንዴት ነው ይብቃኝ። መስከረም ላይ እሱ መጽሐፍ ማለት ነው። መዳንና ማዳን በኢስላም የሚል አዲስ መጽሐፍ አለኝ።

ላቆ እያስፈራራ እስከ መቼ እንደምታስፈራራኛ ረግ ላቀ ውስታዝ ፌበን የምትባል አንድ ልጅ ነበረች እና ትንሽ ረዘም ያለ ጊዜ ጥናት እያደረገች ነበረ እና ሻሃዳ መያዝ ፈልጋለሁ ብላ ጽፋልኝ ነበር እና መጣን ኔትወርክ አስወጣት ይሻላ ከመጣች ውስታዝ ሻሃዳ ያስይዙልኛል እስከዛ ቀጥሎ እስክትመጣ አሰላሙ አሌይኩም እንዴት ናችሁ ውስታዝ